ቻናል የቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ከዚህ ቪዲዮ በኋላ ስለ አረፍተ ነገር ምንነት፣ አይነቶች፣ በስንት ይከፈላሉ፣ ማመስረታቸው ላይ በመመስረት ነጠላ እና ድርብ አረፍተ ነገር እያንዳንዱን በዝርዝር እንመለከታለን። በተግባራቸው ላይ በመመስረት ሐተታዊ፣ ጥያቄያዊ፣ እንዲሁም ትዕዛዛዊ እያንዳንዱን ከነምሳሌያቸው በዝርዝር የምንመለከት ይሆናል። በዚህ በዚህ አዲስ ከሆናችሁ ወጥን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ ጀምሩት። ቀጥታ ወደ ቪዲዮ ወደ ዛሬው ቪዲዮ ስንመለስ አረፍተ ነገር አረፍተ ነገር ማለት ሙሉ ሀሳብን የሚገልጽ ሰዋሰዋዊ እና ትክክለኛ የቃላት ጥምረት ያለው ማለት ነው። አረፍተ ነገር ማለት ነው ማለት ነው ሙሉ ሐሳብን የሚገልጽ ሰዋሰዋዊ ትክክለኛ የቃላት ጥምረት ያለው ማለት ነው። እ ሙሉ ሀሳብን የሚገልጽ የሚለውን ምንም አረፍት አረፍተ ነገር የምንለው እንደ ሐረግ ሳይሆን ሙሉ ሀሳብን ማስተላለፍ የሚችል መሆን አለበት። አንድ አረፍተ ነገር አረፍተ ነገር ለመባል ሙሉ ሀሳብን ማስተላለፍ የማይችል ከሆነ ደግሞ ምን ይባላል? ሀረግ ይባላል። ስለዚህ አዲስ ቪዲዮ እንሰራላችሁ ከፈለጋችሁ ስለ ሀረግ በቀጣይ ቪዲዮ እንሰራላችሁ ይሆናል። ሀሳባችሁን ኮሜንት ላይ ጻፉልኝ። ሁለተኛ ደግሞ ሰዋሰዋዊ ሰዋሰዋዊ የምንለው የአማርኛ ቋንቋ ስርዓትን የተከተለ መሆን አለበት። ለምሳሌ ማሰሪያ አንቀጹ ፊት ለፊት ባለቤቱ፣ መጨረሻ ላይ ምናምን አድርገን ብናስቀምጥ ይሄ የአማርኛ ሰዋሰውን ስለማይከተል አረፍተ ነገር ሊባል አይችልም ማለት ነው። ሶስተኛው ደግሞ ትክክለኛ የቃላት ጥምረት። ለምሳሌ አበበ በሶተኛ ብንል ምንም ትርጉም የለውም። ይሄ በቃ የቃላት ጥምረት ነው እንጂ ትክክለኛ የሆነ የቃላት ጥምረት የለውም። ስለዚህ ይሄ አረፍተ ነገር ሊባል አይችልም ማለት ነው። አሁን የአረፍተ ነገር አይነቶች በሁለት ዋና ዋና ክፍሎች ይከፈላሉ። አንደኛው ምን መሰረት በማድረግ ነው? በአመሰራረታቸው መሰረት በማድረግ ማለት ነው፣ እንዴት ይመሰረታሉ በሚለው። የመጀመሪያው ምንድነው? ነጠላ አረፍተ ነገር፣ ሁለተኛው ደግሞ ድርብ አረፍተ ነገር። ነጠላ አረፍተ ነገር ምን ነው? አንድ ዋና ሀሳብን ብቻ የሚገልጽ እና አንድ ግስ ወይም ማሰሪያ አንቀጽ ያለው አረፍተ ነገር። ያን ማለት ነጠላ አረፍተ ነገር ምን አለውን አልኳችሁ? አንድን ዋና ሀሳብ ብቻ የሚገልጽ እና አንድ ግስ ወይም ማሰሪያ አንቀጽ ያለው አረፍተ ነገር ይሄ ነጠላ አረፍተ ነገር ይባላል ማለት ነው። ምሳሌ እንመልከት። ልጁ ከትምህርት ቤት መጣ። ይሄ ምንድነው? ልጁ ከትምህርት ቤት መጣ። ስንት ግስ አለው? አንድ ግስ። ምን የሚል መጣ የሚለው ማለት ነው ይሄኛው። ስለዚህ ይሄ አረፍተ ነገር ነጠላ አረፍተ ነገር ይባላል ማለት ነው። ለምሳሌ ከበደ ትምህርት ቤት ሄደ እ ጫልቱ ምግብ አበሰለች። በቃ ይሄ እንደዚህ አይነት አንድ ግፍ ብቻ ያላቸው አረፍተ ነገሮች ነጠላ አረፍተ ነገር እንላቸዋለን ማለት ነው። ሁለተኛው ደግሞ ድርብ አረፍተ ነገር፣ ሁለት ወይም ከሁለት በላይ ዋና ዋና ሀሳቦችን ወይም ነጠላ አረፍተ ነገሮችን የሚያገናኝ አረፍተ ነገር ነው። እነዚህ አረፍተ ነገሮች እንደ እና ወይም ነገር ግን ባሉ መስተጻምሮች ሊገናኙ ይችላሉ። አያያዥ ቃላቶችንም ይጠቀማሉ ማለት ነው። ይሄ ድርብ አረፍተ ነገር ለመፍጠር እዚህኛው ላይ ግን ነጠላ አረፍተ ነገር ላይ ግን ምንም አይነት አያያዦችን አንጠቀምም። ምን ማለት ነው? ምሳሌ ልጁ ከትምህርት ቤት መጣና መክሰስ በላ። ልጁ ከትምህርት ቤት መጣና መክሰስ በላ። ያን ስንት ግሶች አሉት? ሁለት። አንደኛው ምንድን ነው? መጣ። ሁለተኛስ? በላ። ሌላ ደግሞ ምንለይበት ምን አለ? መስተጻምሮችን ይጠቀማል። ምን አይነት አያያዩን ምን እና ነገር ግን ወይም ምናምን ያሉ መስተጻምሮችን ይጠቀማል ማለት ነው። ስለዚህ እንደዚህ አይነት አረፍተ ነገሮች ምን እንላቸዋለን? ድርብ አረፍተ ነገር። ሁለተኛው ደግሞ በዓላማቸው ላይ ወይም በተግባራቸው ላይ በመመስረት ደግሞ ሌላ ክፍል አላቸው ማለት ነው። የመጀመሪያው ሐተታዊ አረፍተ ነገር ስለሆነ ነገር መረጃ የሚሰጥ ወይም ሐሳብ የሚያቀርብ የአረፍተ ነገር አይነት ይሄ ምን እንለዋለን? ሐተታዊ ማለት ነው። ምሳሌ ልጁ ወደ ትምህርት ቤት ሄደ። ይህ አረፍተ ነገር ልጁ ምን እያደረገ እንደሆነ መረጃ የሚሰጥ ነው ልጁ ወደ የት ሄደ ሲባል ወደ ትምህርት ቤት ስለዚህ ምን እያደረገ ነው መረጃ ወይም የሆነ ሀሳብን እያቀረበልን ነው ማለት ነው እየተናገረ ነው ስለዚህ እንደዛ ያሉ አረፍተ ነገሮች መረጃ የሚሰጡ የሚገልጹ አረፍተ ነገሮች ሀተታዊ አረፍተ ነገር ይባላሉ ማለት ነው ሁለተኛው ደግሞ ጥያቄ ያረፍተ ነገር ጥያቄ የሚጠይቅ የአረፍተ ነገር አይነት ነው ይሄ ከተመሙት ትረዱት ትችላላችሁ እንዲሁም በስተመጨረሻ ላይ የጥያቄ መልእክት R ያለው ነው። ይሄም አረፍተ ነገሩ ምን ጥያቄ መሆኑን እንድንለየው ይደዳናል ማለት ነው። ለምሳሌ ለምን የቤት ስራ ሳትሰራ ሰዓት ሰራ? ጥያቄ ነው ይሄ የሚፈልግ ነገር ሲሆን ጥያቄ ያረፍተ ነገር እንለዋለ። በመጨረሻው ላይ የጥያቄ ምልክት ያለው ነው ማለት ነው። ሁለተኛው እድሜ ስንት ነው? ሰውን ስንጠይቀው እድሜ ስንት ነው ስንል ያን ጥያቄ ነው በቃ? ይሄ በቀላሉ የሚተረዱ ነገር ስለሆነ እንለፈው። ሶስተኛው ደግሞ ትዕዛዛዊ አረፍተ ነገር በአረፍተ ነገር ውስጥ ትዕዛዝን የሚያስተላልፍ የአረፍተ ነገር አይነት ነው ማለት ነው። ይሄ ምሳሌ በጠዋት ተነሰክ፣ ወደ ትምህርት ቤት ሂድ ቢባል አንድ ሰው ምን እየተደረገ ነው? ትዕዛዝ እየተሰጠው ነው ማለት ነው። ሌላ ደግሞ ምሳሌ እኔ እስክመጣ ድረስ ስራውን ሰርተክ ጠብቀኝ። ይሄ ትዕዛዝ በቃ የሆነ ነገር እንዲከናወን ለሰዎች የምናስተላልፍበት የአረፍተ ነገር አይነት ትዕዛዛዊ አረፍተ ነገር ይባላል ማለት ነው። አራተኛው ወይም እንደ ተጨማሪ ግን ብዙ ብዙ ጊዜ የማይጠቀስ አንድ አለ፣ አጋኗዊ አረፍተ ነገር የምንለው ማለት ነው። ይሄ አረፍተ ነገር አይነት የአማርኛ ሰዋሰው መጽሐፎች ላይ የለም፣ ግን ላስረዳችሁ የአረፍተ ነገር አይነቶች። ይሄ አረፍተ ነገር አይነት ነገሮችን አጋነን በምናገርበት ጊዜ ወይም ደግሞ ቁጣን ለመግለጥ የምንጠቀም አረፍተ ነገር አይነት ነው። በመጨረሻው ላይም የቃል አጋኖ ምልክት ይቀመጥበታል። ለምሳሌ ቆንጆ ልጅ ብታይ እንዴት ልትል ትችላለህ? እንዴት ያለች መልአክ የመሰለች ልጅ! አየው እንዴት መግነጢሳዊ የሆነበት ተመለከትኩ ልትል ትችላለህ። እና እንደዚህ አይነት ነገሮችን አጋነን ለመናገር የምንጠቀምባቸው የሚጠቀምባቸው አረፍተ ነገር አይነቶች ደግሞ አጋናዊ የአረፍተ ነገር አይነት ይባላሉ። ያልገባችሁ ነገር ካለ በኮሜንት መጠየቅ ትችላላችሁ። እንዲሁም አዲስ የቴሌግራም ቻናል ስለከፈትኩ እዚህ ላይ የምትመለከቱትን ፒዲኤፍ የምትፈልጉ ከሆነ ቴሌግራም ቻናል ላይ ልላችኋለሁ። እየገባችሁ ቴሌግራም ቻናሌችን መቀላቀል እንዳረሱ። ይሄን ቪዲዮ ከተመቻችሁ ደግሞ ላይክ ማድረግ እንዳይረሳ፣ ሰብስክራይብ በማድረግ የደውል ምልክቱን ተጫኗት። አመሰግናለሁ።